ልመናው ይደረግልን በረከቱ ይደርብን፣ ለዘላለሙ አሜን። የብፁዓን አባት የባህታውያን መምህር አባታችን ገብረ መንፈስ ቅዱስ ካረፈ በኋላ የተደረገ የመጀመሪያ ተአምር ይህ ነው። ወደ ጌታ ኢየሱስን በመጡ ጊዜ ግን እርሱ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩም፤ ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፤ ወዲያውም ደምና ውሃ ወጣ። ያየውም መስክሯል፤ ምስክሩም እውነት ነው፤ እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ የወጉትን ያዩታል ይላል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 33 እስከ 37። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አማሐሙሱ ለኅዳር በዛቲ ዕለት ኮነ አስተርእዮተ ርእሱ ለቅዱስ ለንጊኖስ ዘረገዘ ገቦሁ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት እንዘ ሱቁል ዲበእፀ መስቀል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር አምስት በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋው የቅዱስ ለንጊኖስ ራሱ የታየችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቀጰዶቅያ ሀገር ወንጌልን የሚሰብክ ሆነ ከሃዲያን በሌላ እምነት ያሉ በላዩ ተነሱበት በመኳንንትም ዘንድ በሐሰት ወንጅለው በቀጰዶቅያ ሀገር ራሱን አስቆረጡት ራሱን ብቻዋን ወደ ኢየሩሳሌም ወሰዷት በኢየሩሳሌም የሚኖሩ ክርስቶስን የካዱ ባዩት ጊዜ እጅግ ደስ አላቸው ከዚያ በኋላ ከኢየሩሳሌም ከተማ ውጪ በአንድ ኮረብታ ቀበሯት ከብዙ ቀኖችም በኋላ እንዲህ ሆነ ከቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቀጰዶቅያ ሀገር ነበረች ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበረ። ክብር ይግባውና በእግዚአብሔርም ፈቃድ የዚያች ሴት ዓይኖቿ ታወሩ። ከዚህም በኋላ ምናልባት ዓይኖቿ ቢገለጡላት በማሰብ ከከበሩ ቦታዎች ክብር ይግባውና ከጌታችን መቃብር ለመባረክና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌምም በደረሰች ጊዜ በዚያ ልጇ ሞተ፣ ሐዘንም ተጨመረባት። ወደ አገሯም መርቶ የሚያደርሳት አጣች። ስለዚህም የመረረ ልቅሶን አለቀሰች። ከሀዘኗም ብዛት የተነሳ ተኛች። ከዚያ በኋላ ቅዱስ ለንጊኖስን ከሞተው ልጇ ጋር በህልሟ አየችው። እገሌ ከሚባል ቦታ ሄደሽ ራሴን ከዚያ ውሰጂ አላት። ከእንቅልፏም በነቃች ጊዜ ስለዚያ ቦታ ጠየቀች፣ ሰዎችም ወደ እርሱ አደረሷት። ያንንም ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ የሆነ የሽቱ መዓዛ ወጣ። ራሱ ወዳለችበት ስትደርስ ታላቅ ብርሃንም ተገለጠላትና አይኖቿ በዚያን ጊዜ ተገለጡላት። እግዚአብሔርንም አመሰገነችው። ከዚህም በኋላ ከልጇ ሥጋ ጋር የቅዱስ ለንጊኖስን ራስ ወደ አገሯ ወሰደቻቸው። በታላቅ ክብርም በአማረ ቦታ አኖረቻቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የሰማዕት ጢሞቴዎስ መታሰቢያ የሰራዊት አለቃ ቴዎድሮስም ከሀገረ ሰጥብ ወደ ሀገረ አስዩጥ ሥጋው የፈለሰበት ቤተ ክርስቲያኑ የከበረችበት ነው። ዳግመኛም ወደ ብሔረ ሕያዋን የገባ የአባ ዮሐኒ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ንዌጥን ጽሕፈተ ተአምራቲሁ ለብፁዕ ገብረ መንፈስ ቅዱስ በረድኤተ እግዚአብሔር ልዑል አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አጋዥነት የአባታችንን ገብረ መንፈስ ቅዱስ ተአምር መጽሐፍ እንጀምራለን። የአባታችን የገብረ መንፈስ ቅዱስ ቤተ ክርስቲያን በተቀደሰችበት ቀን የተደረገ ተአምር ነው። ልመናው ይደረግልን በረከቱ ይደርብን ለዘላለሙ አሜን። የብፁዓን አባት የባህታውያን መምህር አባታችን ገብረ መንፈስ ቅዱስ ካረፈ በኋላ የተደረገ የመጀመሪያ ተአምር ይህ ነው። ስመ መንግስቱ ካለ ቴዎዶሲዮስ የተባለ የኢትዮጵያ ንጉስ እንድርያስ በነገሰበት ወራት በኢትዮጵያና በግብፅ 562 ዘመን በድካም በብዙ ገድል ከኖረ በኋላ አባታችን ገብረ መንፈስ ቅዱስ አረፈ። ይህ ንጉስ እንድሪያስ ለመነኮሳት ብዙ ምኔናትን ገዳማትን ሰርቷል። በእርሱ ዘመን የአባታችን የተክለ ሃይማኖት አጽም ፈልሶ ወደ ቤተክርስቲያን ገባ። እንዲሁም አባታችን ገብረ መንፈስ ቅዱስ ባረፈ ጊዜ ይህ ንጉስ በደብረ ዝቋላ ብዙዎች አብያተ ክርስቲያናትን ሰራ። የመጀመሪያቱ በጌታችን በኢየሱስ ክርስቶስ ስም የተሰራች ናት። ሁለተኛቱም በእመቤታችን በድንግል ማርያም ስም የታነጸች ናት። ሌሎችም ከእነሱ ጋር የተሰሩ አሉ። በዚያች ገዳም በዚች ገዳም ውስጥም በዓል ሰራ። አንዱ በጥቅምት 27 ቀን በመድኃኔ ዓለም ስም። በጌታችን የጌታችን የመድኃኔ ዓለም የሞቱን መታሰቢያ ቀን በመጋቢት 27 ቀን ስለሆነና እርሱም በአብይ ጾም መካከል ስለሆነ የቤተ ክርስቲያን ሕግም በጾም መካከል በዓል እንዳይደረግ ያዛልና ስለዚህም ንጉሱ የጌታችን የመድኃኔ ዓለም የሞቱን መታሰቢያ በዓል ምእመናን ያደርጉ ዘንድ ሰራ። ሁለተኛም የጌታችን የመድኃኒታችን የልደቱ መታሰቢያ በሆነው በታህሳስ 29 ቀን የአቡነ ገብረ መንፈስ ቅዱስ የልደቱ መታሰቢያ ተጨምሮ እንዲከበር አዘዘ። እነዚህን በዓላት በጸሎት በማኅሌት በቅዳሴ በቁርባን በአባታችን ገብረ መንፈስ ቅዱስ ጸሎት በአባታችን ገብረ መንፈስ ቅዱስ ጸሎት በጌታችን በኢየሱስ ክርስቶስ ቸርነት የሚገኘውን ዋጋ ተስፋ አድርገው ምዕመናን ያከብሩት ዘንድ አዘዘ። በአባታችን ገብረ መንፈስ ቅዱስም በታነጸች ቤተ ክርስቲያንም የሞት መታሰቢያ የሆነው የመጋቢት አምስት ቀን ለውጥ በሆነችው በጥቅምት አምስት ቀን በዓሉ የተደረገበት ጊዜም በቅዳሴ ስርዓት ላይ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በፍጹም ክብር በፍጹም ምስጋና ተገለጠ። እልፍ አእላፋት የእልፍ እልፍ የሚሆን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ጽማጣት፣ ደናግል፣ መነኮሳት ከበውት ነበረ። በመካከላቸውም ግርማን ባለሟልነትን የተጎናጸፈ የጌታችን የኢየሱስ ክርስቶስ ሐዋርያውና አገልጋዩ አባታችን ገብረ መንፈስ ቅዱስ ነበረ። በቤተክርስቲያንም በተሰበሰቡት ሁሉ ደስ ብሏቸው እግዚአብሔር በቅዱሳኑ ላይ ድንቅ ነው እያሉ ምስኩን ልዑል የሚሆን እግዚአብሔርንም አመሰገኑት። ንጉሡም ሥጋውን ደሙን ተቀበለ። በዚች ቀን የሆነው ደስታ እጅግ ብዙ ነበረ። በበዓሉ ፍጻሜም ሕዝቡ ደስ ብሏቸው ቸር ደግ ለሆነ አገልጋይ ለአባታችን ገብረ መንፈስ ቅዱስ ይህን ጸጋ የሰጠውን እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። ለእኛም የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ ይደረግልን በአባታችን ገብረ መንፈስ ቅዱስ ጸሎትም የሚገኘው በረከት ይደርብን፣ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ህዳር ስድስት በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሜ ጋር በስደት በሚመለሱበት ጊዜ ወደ ደብረ ቁስቋም ገባ። በመንገድም ጉዞ ካገኛቸው ድካም አረፉ። ዳግመኛም ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘውትርም ለዘላለሙ አሜን። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረድኤት ያሳትፈን። በኅዳር አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ ቅዱስ ዮሐኒ ዘትግራይ፣ አባ አሞኒ ዘናሕሶ፣ ቅዱስ ለንጊኖስ ሰማዕት፣ ቅዱስ ቴዎድሮስ ሊቀ ሠራዊት፣ ቅዱስ ጢሞቴዎስ ሰማዕት። ወርሃዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም ቅድስት አውጋንያ ሰማዕትና ጻድቅ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። ወደ ጌታ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩም፤ ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፤ ወዲያውም ደምና ውሃ ወጣ። ያየውም መስክሯል፤ ምስክሩም እውነት ነው፤ እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነው ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ የወጉትን ያዩታል ይላል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 33 እስከ 37። ከቅዱሳን አባቶቻችን እናቶቻችን በረከተ ረድኤት ያሳትፈን። መድህን ዓለም ኢየሱስ ክርስቶስ በተወጋው ጎኑ በፈሰሰው ደሙ በአማኑኤል ስሙ ይቅር ይበለን። በግፍ የተገደሉትን የወንድሞቻችንን፣ የእህቶቻችንን፣ የእናቶቻችንን፣ የአባቶቻችንን፣ የህፃናቱን ደማቸውን አምላክ በቸርነቱ ይበቀልልን። ቤተክርስቲያንን የሚገፉትን በቸርነቱ ያስታግስልን። አጽራረ ቤተክርስቲያንን በቸርነቱ ያርቅልን። መዓቱን በምሕረት ቁጣውን በትዕግሥት ይመልስልን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ስጠን፣ ክፉን ያርቅልን፣ በጎን ያቅርብልን። የለንጊኖስን አይን በደሙ እንዳበራለት እኛንም አይነ ልቦናችንን ያብራልን፣ ከክፋት መንገድ ይሰውረን፣ ክፉን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኀጣውኢነ ተማፀን ነብኪ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስርይ ኀጢአትየ ወኀጢአተ ኩሉ ሕዝብ ከማእሰረ ኀጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረን፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን። ይቆየን።